ከተጠቀሙ በሚል በማስገደድ ነው የሚጠቀሙ ነበር። እንደዚህ እንደዚህ የተባለ እንግዲህ በሰምታንስ አንዳንድ በአንድ በሀይል አስለምደ ነው። በጉልበታች አስለምደውና ከዛ ከተለመደ በኋላ ደግሞ እንኳን በሀይል ይቅርና ፈልጎ

ሲስተሙ ሙሉ ወደዚህ ሽፍት ሲደረግ ሲስተሙ ራሱ የሲስተሙ ግንዛቤ ራሱ መኖር ምን

ዝግጅቱ ራሱ መጀመሪያ በቃ ይሄን አለ ዝግጁ ነው ወይ ያን ነገር ብሎ ይሄን ለማስቀ አንዳንዱ ጀምርና፣ ከጀመረ በኋላ ኮምፒተሮች እንደሚያስፈልጉት ሌሎች ሁሉ እንደሚያስፈልጉት ኮፎርማ አንዳንዱ በቃ ያለች ኮምፒተር ችነች። ስለዚህ በዚህ ጀምረ ወደፊት ታሻሽለዋለ፣ ጀምርና ከዛ ከሪሶርስ ያሰርበራል ወደ ስራ ከገባ አስፋፍቶ መስራት ከጀመረ በኋላ የያዘው ሪሶርስ ከእንትን በላይ ሆኖበት መሀል ላይ ከገባ በኋላ ልክ ውሃ መሀል ላይ ገብታችሁ ልቃላ እንዴት ነው? ወደ ግራ የሚያጋባ ነገር ምንም ነገር

በኢንፎርስመንት ደግሞ ከዛ በኋላ መተግበር ተጀመረ። ተሰሱል ከሆነ በኋላ የራሱ መጠቀም ጀምረው ከዛ በኋላ ሲስተሙ ስለሆነ ተቋረጠ። ፓወር ተቋረጠ። ፓወር ተቋርጦ ሲስተሙ

ልክ እንደ እንትን ማለት አሁን እዚህ ሀገር ታሪክ ያንድ የህይወታ መኪና ሜንቴን የሚያደርግ አካል ካለ ብዙ ጊዜ ሲሰራበት ሲሰራበት ኤክስፒሪየንሱ ብዙ ይሆናል። ስለዚህ ሌላ ህይወታ መኪና ሲመጣ ለመስራት አይቀምጠው ኤክስፒሪየንሱንም ባህሩንም ምኑንም እንትን። ሌላ ድንገት ደግሞ ሌላ አዲስ ሞዴል ይመጣል። ይህ ከማለት ፓርቲክላር ብዙ አንደኛ ብዙ መሆን አለ። ያ ለመማርም ራሱ ነው። ልምድ የለም፣ ኤክስፐሪንስ የለም። የመቆሙ ፖሲቢሊቲ ከፍተኛ። ግን አንድ ቱል መጠቀሙ ከነችግሩ ቢሆን ቢያንስ ያኛው የደረሰበት አንዱ የደረሰበት ላይ ሌላኛው